ሆል የእሳት ባህር ውስጥ ላለመግባት ከሆነ ወባሰ ጥፋት የቀደሙ ድካም ይሻላል። ለአንድ ጊዜ እስከ መጨረሻ የቀረበውን ደም ከመርገጥ መጠራጠር ነው መርገጥ ከመጠራጠር ያው የደከምክበት ድካም ይሻላል። ያው የዋሸኸው ውሸት በስንት እጥፍ ይበልጣል፣ በስንት እጥፍ ይሻላል። ያው የተመኘ መኘት የሚመኘት ያ የወደቀው መውደቅ በብዙ እጥፍ ይሻላል። ሰው ወደ ሰዓት ባህር የሚገባው በስነ ምግባር ጉድለቱ አይደለም። ሰው ወደ ሰዓት ባህር የሚገባው ለስነ ምግባር ጉድለቱ የተከፈለውን ክፍያ ባለማመን በመጠራጠር በመርገጥ በዚህ ነው የሚጠፋው። በስነ ምግባር ጉድለት ላለው ሰው ተስፋ አለው። ደሙን የሚረግጥ ሰው ግን ይብስ ቅጣት ይጠብቀዋል። ስለዚህ ጠያቄን የምጠይቀው ጥሩ ነው። እኛ ሁሌ የምናደርገው ነው። በጌታ ፊት በሳትን ቁጥር ሶሪ ጂሰስ። አፋችን ሲስጥ ጂሱስ እንላለን። አይናችንም ሲሰጥ ልባችንም ሲሰጥ ስንሰነካከል ጌታ ሆይ ልክ አይደለሁም እንላለን። እኛ እንላለን። ጴንጤ ደግሞ በሳምንት አንድ ቀን ይላል የባሰበት ደግሞ ጳግሜ ከአንድ እስከ አምስት ንስሐ ይገባል። እኛ በየ በቀን ሶስቴ አምስቴ ነው። ግን ልዩነቱ ምንድን ነው? አሁን ጠያቄን የምጠይቀው እሷኛዋን ንስሐ ባትገባ እቺ ስትስት አፍ ሲስት ጆሮ ሲስት ይቅር በለኝ ጌታ ሆ ማረኝ፣ ይቅር በለኝ ዴደለኝ ባትል፣ ባታለቅስ፣ እሷን ነገር ባትል፣ ተንበርክከ የሚንቆመ ባትል ምንድንነው የሚሆነው? ምን ፈርተህ ነው እሷ ንስሐ የፈለካት? ምን ፈርተን እኛ እሷ ንስሐ የምናደርገው? ፈርተን አይደለም። ፍርሀት መቶ ከመቶ የባለፈው ኃጢአቴ ዛሬው መተላለፍ የነገው ድካሜ አንዴ በቀረው ሰዋት ለዘላለም ተሰሪሆ ለዘላለም ፐርፌክቶኛል በአብ ፊት። ለምንድን ነው ግን እሷ ንስሐ ላይ ጥያቄው አይመጣችው ነው ምክንያቱም ሁሉ የምናደርገው ህይወት ነው፣ የህይወታችን አንዱ ክፍል ነው። ግን አንዳንዱ ሰው እቺን የየለት ለት ንስሐ የሚጠቀመው ሲኦልን በመፍራት ገሃነምን በመፍራት ነው። ቁጣ አልድንም የዘላለም ህይወት ይናጣለው ብሎ ነው። ይህ ሰው ይህ ሰው ይብስ ቅጣት እንደሚጠብቀው ታውቃል። ታለቅስ አይሻልም ነበር ነው። ይቅር በለኝ ይቅር በለኝ ባትል አይሻልም። የተፈጸመችን መዳን ጌታዬ ፈጸማትን መሲሁ የፈጸማትን ያችን ታላቅ መዳን ላይ ለዘለዓለም ስሬት እንዳገኘ በመጠራጠር የዛሬዋ በደል ሲወል ትከተኛለህ ብለህ ንስሐ ልትገባ ማሰብ የባሰ ቅጣት እንዳለው ታውቃለህ። ለዚህ በቤተ ክርስቲያን ስለ ንስሐ አዲስ ኪዳናዊ ጳውሎሳዊ ለአሕዛብ አቤተ ክርስቲያን አይሰበከ ንጹሕ ትምህርት በግልጽ ካልተሰጠ ተሰብስበን የምንላቀሰው ለቅሶ ከልማቱ ይልቅ ጥፋቱ ይበልጣል። ከልማቱ ይልቅ በቁም ሞት ያመጣል። ለዓመታት እስክትባነን ለዓመታት የቁም ሞት ይመጣል። ለዓመታት የማይለወጥ ተመሳሳይ አሰልቺ አድካሚ የሰማይ እጅ የሌለበት ሃይማኖታዊ መልክ ያለው ረጅም ዓመታት ትገፋል። ዘና ብለን በድል አድራጊነት ስንሄድ፣ ተላቅስህም ተጨናንቀህም በተሸነፈ ኑሮ ትኖራል። አዲሱ ኪዳን ውስጥ በሙላት ካልተገባ እና ስንጠቀልለው በአዲስ ኪዳን መጽሐፍ ውስጥ ስናጠና ስንማር ንስሐ ሚሉ ቃላቶችን ሰብስበ ስትደረድራቸው ሁለት አይነት መልክ አላቸው። ሁለቱ የንስሐ መልኮች፣ አንደኛው የመዳን ንስሐ ሚባል። የመዳን ንስሐ እኛ ሀገር ላይ ምን ይባላል? ጌታን መቀበል፣ ጌታ ኢየሱስን ማመን ወይ መቀበል። ይህች የመዳን ንስሐ ትባላለች። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ ሁለተኛ ሁለተኛው ንስሐ እ እ ጎሽ ጸጋ ይብዛል። የህብረት ንስሐ ወይም ህብረትን ማደስ ይባላል። በቆሮንቶስ መጽሐፍ ውስጥ ያለው በአንደኛም በሁለተኛም ቆሮንቶስ ውስጥ ጻፈ። የአጥቢያ ንስሐ ወይም የህብረት ንስሐ የሚባለው ይሄ ሁለት ነው። በምን የምንለያቸው ሲባል ስያሜያቸው ራሱ የሚነግርህ ነገር አለ። የመዳን ንስሓ እኛ ሀገር ላይ ምን ብለናል? ጌታን መቀበል ብለናል። እሱ አላማው ለመዳን ለመዳን ከእግዚአብሔር ቁጣ ለመዳን፣ ከአብ ቁጣ ይባለም አብ ስለማይቆጣ ከእግዚአብሔር ቁጣ ለሞተ ፈላሰፉ አንዳንዱ ከምቾቱ ይነሳና ይፈላሰፍ፣ ከድሎቱ ማለት ብንን ይላል። እኛ ዝናስተምር ብን በቃ አሜሪካ ላይ ቅንጦት ኑሮ እየኖረ እኛ ዝ ብን ይላል። ከምቾቱ ላይ የተነሳ ሰው ደግሞ ምን እንደሚል ማያቅም፣ በኋላ ቆይቶ ነው የሚገባው። አንተ ለካ እንደዚህ ነው። አብ አባት ማለት ነው። አባት ማለት ኦልሬዲ በልጁ መስዋዕትነት ረክቶ የጨረሰ ማለት ከእግዚአብሔር ቁጣ። ለዚህ ነው የአብ ቁጣ ማይለው መጽሐፍ እግዚአብሔር ስንል ፍጥረቱን ሁሉ የሚመለከት ነው። አብ ስንል ልጆቹን የሚመለከት ስለሆነ እግዚአብሔር ሲባል ለፍጥረት ዓለም፣ የመዳን ንስሓ ዓላማው ከእግዚአብሔር ቁጣ ለመዳን እኛ ሀገር ላይ ጌታን መቀበል ይባላል። ሁለተኛ የመዳን ንስሓ ዓላማው ለመዳን ሲሆን በአንድ ሰው ሕይወት ውስጥ የሚፈጸመው ይሄ ንስሓ አንድ ጊዜ ብቻ ነው። በሌላ አነጋገር ጌታን የምንቀበለው ተቀበለው ስን ጊዜ ነው። አንድ ጊዜ አንድ ሰው ጌታን ተቀብሎ በጌታ ቤት ቆይቶ ትንሽ የዓመት እረፍት ልውሰድ ብሎ ከክርስትና ወጣ ሄዶ አስቴር አወቀን አዳምጦ መጣ፣ እንደማታዋጣው ሲያቅ እዚህ መጣ። ጌታን ይቀበላል አይቀበል? ጌታን ይቀበላል አይቀበልም። አንዳንድ ቦታዎች ላይ ሰምቻለሁኝ፣ በየሳምንቱ ጌታን የሚቀበሉ ጴንጤዎች እንዳሉ። ማለት መስሪያ ቤት ምናምን ወይ በዋሉበት ቦታ ቢዝነሱ ላይ ምናምን ኃጢአት ይሰሩና፣ እሑድ ጠዋት ንስሐ የምትገቡ አይልም ሰውየው፣ ጌታን የምትቀበሉ ሲል ይወጣሉ። የሳምንቶቹ ሰዎች በእነሱ እምነት ንስሐ አሁንም ካልተቀበሉ አሁንም ካልተቀበሉ ይጠፋሉ። ሲሄዱ ይስታሉ አልስትም ብለው ከዛ ይመጡና ይቀበላሉ ይህን ሰምቻለሁ። የሆነ ክልል የሆነ ቦታ ላይ አልናገርም እና ወይ ኔ መድሃን ያለ አሁን ከእንደዚህ አይነት ህዝብ አስራት ይቀበላሉ። ግን ይቀር ይበላቸው አንድ ጊዜ ነው። አላማው ምንድን ነው? ከእግዚአብሔር ቆጣ ወይም ፍርድ መድሃን ስንቴን የሚፈጸመው አንድ ጊዜ። በእኛ ሀገር ምን ይባላል? ጌታን መቀበል ስንቴ ነው ጌታን የሚቀበለው? አንድ ሰው ለምንድን ነው የሚቀበለው? ለመዳን የምንሳ ይባላል። የመዳን ሰዎች ምን ብለው ጠየቁት ኬፋን ጴጥሮስን፣ ወንድሞች ሆይ ለምን እናድርግ? ትድኑ ዘንድ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ለዚህ እሱኛው ንስሐ ገብቶ በኢየሱስ ክርስቶስ ስም አምኖ መጠመቅ እቺ የምንሳ ነች። የመዳን ንስሐ እንድን ዘንድ ምን እናድርግ? ትድኑ ዘንድ በኢየሱስ ክርስቶስ እመኑ። ቼ የመዳን ንስሐ ነች። ጌታን መቀበል ስንት የምትፈጽም ነች። የህብረት ንስሐ የህብረት ንስሐ ዓላማው መዳን አይደለም። የህብረት ንስሐ የምንለው ለመዳን ምንም አስተዋጽኦ የለውም። የህብረት ንስሐ ያልዳነ ሰው የሚገባው ንስሐ አይደለም። ኦልሬዲ ምን የሆነ ሰው የዳነ ሰው የሚገባው ሲሆን ሱኛውን ሰሐ በቀን ሶስቴም አምስቴም መንፈስ ቅዱስ ኖ ባለ ቁጥር ኦ ሶሪ ጂሰስ ኖ ሲል ጂሰስ የሆነ ነገር ቅርታ ጌታ ሆይ ምትልበት ሲሆን በቀን ሶስቴም አምስቴም ክርስቲያን ከሆንክ ታውቃለህ። ክርስቲያን ታክሲ ውስጥ እንኳን ከረዳት ጋር ሲጨቃጨቅ ግማሽ ቀን ሰላሙን ሚያጣ ማለት ነው። ክርስቲያን ክርስቲያን ጸልዮ ክርስቲያን ሰላሙን ፈልጎ ቸርች መጥቶ በትንሽ ነገር ሆድ የሚብሰው ነው፣ ሰዎች የሚያስቀይሙት ነው ክርስቲያን እና ክርስቲያን ሴንሴቲቭ ነው። እንደሌላው ስራ ያውጣ ብሎ የሚሄድ አይነት አይደለም። እዚህ ቀኑን ሙሉ ትንሽ አይኑ ሲስጥ፣ ጆሮ ሲስጥ ይሰማዋል። የዛን ጊዜ የሚገባው ንስሐ የህብረት ንስሐ የሚባል ሲሆን አላማው ለምን አይደለም ለምን አይደለም ለመዳን አይደለም። አሁን እዚህ ጋር ነው እንግዲህ አንዳንድ ቦታ ንስሐ ብለን በየቸርቹ የምንላቀሰው ነገር እሷ ለምንድን ነች የሚል ጥያቄ ይፈጠራል። አንዳንዶቹ ንስሐ የሚባሉ የንስሐ ፕሮግራሞች እሳት በመፍራት ገሃነም በመፍራት ፍርድን በመፍራት ቁጣን በመፍራት የተፈጸመችን መዳን በመጠራጠር ላይ የተመሰረተች ነች። ይቺ አደገኛ ንስሐ ነች፣ አደገኛ ንስሐ ነች። እግዚኦ እግዚኦ እግዚኦ ካላልኩኝ ካልተፈታው ምገባ አይነት የድሮ እምነት ታዲያ ምን አጠፋ? አንድ ጊዜ ባቀረበው መስዋዕት የቀደሳቸውን የዘላለም ፍጹማን አድርጓቸዋልና፣ ከዚህ በኋላ ስለ ሀጢያ ስርየት የሚቀርብ ምንም መስዋዕት የለም። እንኳን የኛ ንትን ሶፍትህ ቀርቶ አንድ መስዋዕት ለዘላለም ስለቀረበ ከሀጢያ ስርየትሽ አንጻር ምንም የምታቀርቡት መስዋዕት የለም። አቅርቦ ተቀምጧል። ስለዚህ የህብረት ንስሃ ታዲያ ለምንድን ነው? በሳትን ቁጥር በደከምን ቁጥር፣ አለ ደረጃችን፣ አለ ክብራችን በኖርን ቁጥር ምንገባው ገባው ወምን ጠይቀው የቅድሞ ለመዳን ነው ብለናል። ይሄኛው ለመዳን አይደለም። ታዲያ ለምንድን ነው? አላማው ምንድን ነው? አቤት ከዛ የተመታ ህይወት የተመታ አስተሳሰብ አለ ክብራችን ከዋልንበት ቦታ፣ በክርስቶስ አእምሮ ማሰብ የማይገባንን ካሰብን በኋላ ክፉ ከተናገርን በኋላ መጥፎ ካየን በኋላ መንፈሳችን ሲመሰክርልን ሮንግ ሲለን ሶሪ ጂሰስ የምንለው ለምንድን ነው? ከዛ አይነት ተራ ነገር የሚያወጣ ከዛ አይነት ኑሮና አስተሳሰብ፣ አነጋገር፣ አመለካከት ወይም ደግሞ ትሽ እኔን የመሰለ ሰው እንደዚህ ልሁን እንዴ ከሚለው ነገር ለመውጣት የሚሆን ምን ስርየት። ስርየት ስርየት እ ስርየት ነው። እ ምህረትና ጸጋ ለመቀበል ንሱ። አሁን የምናደርገው ምህረትንና ጸጋን ለመቀበል ብቻ እንቀርባለን። ምህረት ምንድን ነች? ምህረት ማለት ለሰራነው ኃጢአት ይቅርታ ነው። እ ምህረት ምህረት ምንድን ነው አቤት ወደ ነበሩበት ነገር የሚመልስ የእግዚአብሔር አቅም ማለት። ምህረት ማለት ወደ ነበርንበት መጀመሪያው ቦታ የሚመልስ ነው። ጸጋው ደግሞ ከዚያ በላይ እንድንሄድ የሚያደርግ ነው። ምህረት ከድካማችን ውስጥ ያወጣናል፣ ጸጋው እንድንበረታ ይረዳናል። ይህንን ለመቀበል ነው የደከመ ክርስቲያን ወደ ጌታ የሚሄደው። ብራውያን ምዕራፍ አራት እንግዲህ ምህረት እንድንቀበል በሚያስፈልገን ጊዜ ሁሉ ማለት ነው። በየትኛውም ሰዓት ጊዜ ሁሉ የሚያስፈልገን ሰዓት አለ። በዛ ሰዓት ላይ የሚረዳንን ጸጋ። አንድ ክርስቲያን ሲደክም ሲዝለፈለፍ አቅም ሲያንሰው አለ። ውሎ ሲውል ከሪያዎች ጋር ሲውል አለ። ደረጃው ሲውል አለ። ደረጃው ሲያስብ አለ። ክብሩ ሲኖር ዘጭ ሲል ሮጦ ወዴት ይሄዳል? ወደ ሊቀ ካህናት ኢየሱስ ክርስቶስ ወደ ንስሓ አባቱ ወደ ኢየሱስ ክርስቶስ ንስሓ አባቱ ወይንም ሊቀ ካህናት ኢየሱስ ክርስቶስ ለደከመው ለሳተው ክርስቲያን ምንድን እንደሚሰጠው፣ ስሬት ስሬት፣ ረበናታችሁ የዚህ ደካማ ሰው የኃጢአቱ ስሬት፣ ይች እቺ አሁን ሰርቷት የመጣችው ስሬት መስቀል ላይ በፈሰሰው ደም ተፈጽም አልቃለች። መጽሐፍ የሚለው ይሄንን። ቀርበን የምንቀበለው ልቀበለው ምንድን ነው? እንግዲህ ምን እንድንቀበል? ምህረትን እንድንቀበል። የሚገርም እኮ ነው። ደክሞ እኮ ነው። ክርስቲያኑ ዜሮ ገብቶ ነው የመጣው። ስቶ እኮ ነው። ምላሱ አፉ፣ ምኑ ዘጭው። በስጋ ድካም ተሰነካክሉ ወደቀ። አንድ አማኝ መጥቶ ምን ይቀበላል? እንግሊዘኛው ግን ደስ አይለም። ዜርፎ ሌታስ ዊዝ ፕሪቪሌጅ ያውም፣ እንደዚህ ደካማው ክርስቲያን ወደዚህ ሊቀ ካህናት ለመቅረብ ለመጠየቅ ምን ተሰቶታል? አቤት እድል ተሰቶታል? ለውጭ ላለው ሰውዬ አይሰጥም። የውጭ ሰውዬ በመሰውያው በኩል ማለፍ አለበት። በመታጠብ ለውጭ ሰውዬ አይፈቀድም። ፕሪቪሌጅ አለው። ዊዝ ፕሪቪሌጅ ነው የሚለው አፕሮች ዘ ትሮን ኦፍ ግሬስ ዛት ኢዝ ዘ ትሮን ኦፍ ጋድስ ግሬሽየስ ፌቨር ምን ቀርበው የእግዚአብሔርን ጸጋ የተሞላ ፌቨር የተሞላ በጎነት የተሞላ እንዲሁ የሆነ ቸርነት ወደ ተሞላ ዙፋን ይቀርባል ማን አቤት ይሄ ዘጭ አለ ክርስቲያን ወደዚህ ዙፋን ማን መቅረብ አይችልም የጸዳ የታጠበ አህዛብ መቅረብ አይችልም አርባ ቀን የጾመ በጌታ ያልሆነ ሰው ወደዚህ ዙፋን መቅረብ አይችልም ደካማ ወንድም ግን መቅረብ ይችላል ፕሪቪሌጅ ተሰጥቶታል ምን ሊያደርግ ደግሞ እንዴት ነው የሚቀርበው ሰውየው ደክሞ አይደል እንደ መጣው ደክሞ ነው የመጣው ቆይ እንግሊዝኛው ምን ይላል በእናታቸው

ከጴንጤዮን ጋር መግባባት እኮ ከበደ። ዝም ብለው ፍሩ ይሉናል፣ ደክሞን የመጣው መጽሐፉ የሚለው ግን ዊዝ ኮንፊደንስ ምን ተማምነ ነው? ታዲያ የምን ኮንፊደንስ ነው? ኮንፊደንስ አይተረጎምም። ሁሉም ሰው እዚህ ቤት ያውቃል። ኮንፊደንስ በአቤት ኮንፊደንሱ ይባላል። ኮንፊደንሱ የሚባል ሰው የሆነ ነገር ያለው ሰው ነው፣ ወይ ሀብት አለው፣ ወይ ስልጣን አለው፣ ወይ እውቀት አለው የሆነ ነገር አለ። ይሄ ኮ ምንም የሌለው ሰውዬ ምንም የሌለ በእግዚአብሔር ፊት ዘጭ ያለ ሰውዬ ማለት ነው ይመጣል በምን ዊዝ ኮንፊደንስ ንድ ዊዛውት ፊር ዓለምንም ፍርሃት በመተማመን ቶዛት ዊ ሜ ሪሲቭ ምን ለመቀበል ሜርሲ ምረት ለመቀበል በምን ቅረብ፣ በኮንፊደንስ ቅረብ እያለቀስን ወገኖች ሲማታለቅሱ አልቅሱ፣ ሲያጠቀባችሁ ያለውን አልቅስ አሉት። እየተንቀጣቀጥን ወገኖቼ

ሴረኞች ተንኮለኞች፣ አይደሉ እንዴ? ሲመታቱ ምን የመሰልኩ ጥሩ ሰው ነበርኩ አለ ሰውየው፣ ቸርች መጥቼ ሴራ ተማርኩ። ያ ይው ወደዚህ ሶ ዛት ዊ ሜ ሪሲቭ ሜርሲ ዋው! ለምን ነው ፎር አወር ፌለርስ ከዛ ኤን ፋይን ምን እናገኛለን? ሂ ኢዝ አሜዚንግ ግሬስ ምን ለማድረግ ቱ help in time of need an appropriate blessing። መድኃኒዓለም መድኃኒዓለም መለወጣችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን የነገርናችሁ ቃል በግልጥ በግልጥ እንደዚያ ነው የሰበክናችሁ። አማኝ ሁልጊዜ ጊዜ የሚያደርገው ንስሐ ምህረትና ጸጋን የሚያገኝበት ምን ማለት ነው? ስንተከለለ የመዳን ንስሐ ስንቴ የህብረት ንስሃ ሁልጊዜ፣ የመዳን ንስሐ ዓላማው ከእግዚአብሔር ፍርድ ለመዳን። የህብረት ንስሐ ዓላማው ከእግዚአብሔር ፍርድ ነው ወይስ ከወደቅንበት ለመነሳት? ከወደቅንበት ለመነሳት። እነዚህ ሁለቱ ንስሐዎች ናቸው። ስለዚህ የከፋውን አደጋ ደግሞ ልንገርህ። የከፋው አደጋ አንድ ሰው ጌታ ኢየሱስን ከተቀበለ በኋላ እና በህይወቱ ሲደክም አሁን ቶሎ ብዬ እየዬ ካላልኩ ይቅር በለኝ ጊዜው ካላልኩ በፊቱ ስቅ ስቅ ብዬ ካላለቀስኩን ያችን ልጅ እያየው ተመኘው ከዛ በኋላ አሁኑን ጌታ ሆ ይቅር በለኝ ካላልኩኝ ትን ብሎኝ ድፍት ብል ሲኦል ነው ምገባ ብለ እንደዛ አስበ እግዚአብሔር ጋር ይቅርበለኝ በለኝ ብለ ምትሄድ ከሆነ እሱ የከፋው እሱ የባሰው። እሱ በብራውያን ላይ በግልጥ የተጻፈ ማስጠንቀቂያ አለው ይህንን የኪዳ እንደሚረገጥ አንዴ ቀርቦ ለዘላለም ስርየት ሰጥቷል። ከዚህ በኋላ ስለ ኃጢያ ስርየት የሚቀርብ መስዋዕት የለም። አንዴ ቅድሳቸውን የዘላለም ግን እኔ እንጃኔ አሁን ልጅቷን እያየው ነው ትን ቢለኝ ሲሆን ነው የምገባው። ለዚህ እሷን ላይ ይህበትም ጭምር ነው ጌታ የሞተው። አይ ቢሆንም ግን ናው አብራሃም አባቶቻችሁም ባለማመናቸው ጠንቅ እንዳልገቡ ታውቃላችሁ። እግዚአብሔር ያንን የበግ እንኳን ነገር አርዶ ታርዶ ከወጡ በኋላ ሲጠራጠሩ፣ በቁጣው ማለባቸው እነርሱ ላይ እንደዛ ያለ አንተ ምን ሊገጥም እንደሚችል አስብ። አራት እግር ያለው በግ ታርዶ ነፃ ወጣውን ማመን ያቃታቸው አንወርስም ያሉት አንተ የእግዚአብሔር ልጅ ታርዶ አልወርስም ምትል ከሆነ ምን ሊጠብቅህ እንደሚችል እዛው ተጻፈ። ተቃዋሚዎችን ዛት ቢስ ወንጌልን የማያምኑትን ሊበላ ያለ የማይጠፋ እሳ ተቃዋሚዎችን ሊበላ ያለ እሳ ነው የሚለው። አየህ፣ ንስሃ ስታስገባም ስትገባም ተጠንቀቀ። ኢየሱስ ለዛ ደካማ ሰው ለመጨረሻ የሰራለትን የስርየት ስራ የሚጥል የሚያስረሳ የሚያጣጥል ደሙን የሚረግጥ በሰውየው እንባና ለቅሶ ላይ የተመሰረተ የዘላለም ሕይወት ከሳልክበት ከድጦ ወደ ማጡ ነው የሚሆነው። ስለዚህ ልባችሁን ቼክ አርጉ። በምስቱ ሰዓት ሶሪ ጂሰስ በቀን ሶስቴ አምስቴ ነው እንሳም የምናደርገው። አፋችን ሲስጥ ዋት ጂሰስ ሶሪ ግን ለምንድ የምትሉት? እዚህ በሳምንት አንዴኛ አንሳ አንገባም፣ በቀን ሶስቴ አምስቴ ነው ሶሪ ጂሰስ። ምን አለው ወይ ጳጉሜ ከአንድ እስከ አምስት ብቻ አንገባም ሁሌ ነው። ግን ለምን የምትሉት? ልብህን ቼክ አርግ። ለዘላለም ስሬት የቀረበልህን ያን ክቡር ደም በመጠራጠር እርግጠኛ ባለመሆን አሁን እንደዚህ እንደሆንኩን ብሞት ሲኦል እገባለሁ እያልክ እያሰብክ የእግዚአብሔር ፍርድ በመስቀል ላይ እንዳለቀ ከተጠራጠርክና ከአንተ የተነሳ የኢየሱስ ቤዛነት ዋጋ እንደሚያጣ እያሰብክ የምታለቅ ሰው ቅድም ስጀምር ያልኩ ለዚህ ነው። ያ ድካሚ ይሻልህ ነበር ተኪያ እግዚአብሔር እድሉን ሰጥቶን ነግሮናል። እንደዚህ አይነት ንስሃዎች ጋር በምንም አይነት ሁኔታ እን ንስሃ እና ጥሩ ነው። ግን ለምንድን ነው አሳቡ? ሲጀመር ንስሃ ፐርሶናል ነው በግል ይበድልኩክ። እንደ ቸርች ሲሆን ንስሃ በጋራ ያጠፋ ነው። ጥፋት ሲኖር፣ አንዳንድ ሰው ለሳምንት ነው ቀጠሮ ሚገ ወደጀ፣ ጠዋት ዘው አራግፈዋለሁ። ከዛ ፕሮግራም መሪ እስቲ ሁላችንም ንስሃ እየገባን እንጸልያለን፣ ንስሃ እየገባን እሁድ በጠዋት ነው ከቤት የወጣሁት። በዛ ሰዓት ምን አይነት ኃጢአት ሰርታችሁን የመጣችሁት? አይ የሳምንቱ የሳምንቱ ና አጠራቅመ እሁድ ጠዋት ነው የምትደፋው። ተውባ ኃጢአት ላይ በቁጣ ላይ ፀሐይ ግባ እየተባለ የባሰበት አለ። ጳጉሜም የሚጠብቅ እና እንደዛ ነው። ተረድታችሁኛል?